ሰዓት ሽምሕረት አንድ ጊዜ፣ እቺ ልጅ አባቢያት ምሕረት ናት። የኔው ሚስትየው አረ እባክሽን አንድ ጊዜ አጥቢያት ምሕረት፣ እኔ እኮ ስራ ስለያዝኩ። መታቀፍ ነይ ፈለገችው፣ አቀፋት። አስቸኳይ ስራ አለብኝ እያልኩሽ። ድምጿ ራሱ ይረብሻል። ምን አለበት ብታግዢ? ብታግዢ ነው ያልኩ። ይቺን ነፍስ ያላወቀች ሕፃን አቅፌ በክራይ ቤት ኩርምት ብዬ የምኖረው ማንን ለማገዝ ይመስላል? እሺ አሁን ይልሽ ወደ ሌላ ንግግር እንዳንገባ፣ ልጅቷን ያዣት። የምጽፈው ሶስት ሰዓት ላይ ለማቀርበው ፕሬዘንቴሽን የምዘጋጅበት ነው። ካንተ ፕሬዘንቴሽን እኔ ምን ጠብ ብሎልኝ አውቅ? ንገረኝ እስኪ፣ እስከ መቼኑ ነው ያንተን ያልተጨበጠ ተስፋ ይዤ የምቀመጠ? ጥቂት ጊዜ ብቻ። አንድ ሁለት ቦታ ሞክርና ካልተሳካ ጓዛችንን እንጠቅልለን አሜሪካ እንገባለን። ምን ያህል ልጠብቅ እስከ መቼ ልታገስ ኃይሉ? አንድ ወር ብቻ። አንተ ገና ብዙ ያልገባህ ነገር አለ። ተኝታ እስክትነቃ እኔ ቁጭ ብዬ አንተን አይን አይንህን ማየት ስለች በጣም ነው የመረረ። አውቃለሁ። ከአስር ዓመት በላይ አገባሻለሁ ያልኩትን ቃል አምነሽ እስካሁን ጠብቀሽን የለ አሁን አንድ ወር ብትታገሽ ምን ትሆኛለሽ? ልጅቷን ረብናት እቃፋት ብያለ። አንቺ ምን ስራ ይዘሻል ቁጭ ብዬ አንተን ማየት ብቻ ሆነ አለ እኮ ሥራዬ። ዛሬ ደግሞ ምን ሆነሻል? አመረርኩብ። ካመረርሽማ ቆይተሻል። ዛሬ በጠዋቱ ያዝሽኝ ብዬ ነው እ ግን ምን ሆና ነው እንደዚህ የምታለቅ? ሰው ቀፍና ጠይቃ አመት ያልሞላት ነጻሙን ብዬ ነው። በእናት ተውኝ። ተው ተው። ደግሞ ከማን ጋር እየደመች? አንተም ልጅህም ምነው ጡት በኖረኝና፣ አባሳየሁት ልጅ የሚያድገው በጡት ብቻ ነው? ያለጡቷ በጣም እየረብሸኝ ነው፣ እኔንም ሊያሳብደኝ። እባካችሁ ክፈቱት በሩ። ልጅቷ ምን ሆና ነው? ዝም ብላ ነው እማማ ጥፎር። ልጅማ ዝም ብሎ ያለቅስ። እስቲ በሩን ክፈቱት። ልብሷን እየቀየርኩላት ነው እኮ። ብርድ አስመትትሃት ነዋ። አይመስለኝም። ብርድ እንደዚህ ያደርግ ይሆን እንዴ? እንግዲያው ሽንቷ እየቆጠቆጣት ይሆናለ። ራቁቷ። እናት እያልኳት ጡታ ጥፏታ። ታዲያ ጠባች? አሁን ጠብታለች። ለመሆኑ እናቷ እያለች ነው እንዴ? እንዲህ ስትሆን ዝም የምትለው ምን ልበላቸው? ተኝቻለሁ፣ አታናገር። ተኝታ ነው ማማ ጥፏ። ደግሞ እንዴት አስችሏት ነው የተኛችው? እውነታቸው ነው በጤናሽ ልጅሽ እንዲህ እያለቀሰች ይዝማት፣ እናቷ ትንሽ ያማታል። ማማጥፏ አመማት፣ በጣም ነካ ያደርጋታል። ማለቴ ጤና የላትም። አፈር በሆንኩት ልጅን ምን አገኛት? በል ዛሬስ የሚለቁኝ አይነት አይደለም። ቆይ ዳማ ከሴ ምናምን አመጣላታለሁ። እስቲ ቆይ እንዴ። በቃ እሱ ጥሩ ነው። ይሂዱና ከሴውን ያምጡላት ከሰናል ዳማ ያልኩት። ግድ የለም በቃ የተገኘውን ቅጠል ያምጡላት። ልጅቷስ ታዲያ? እሷ ምንም ቅጠል አያስፈልጋትም። እንደወረባ ከለቅሷ አንነው። ምናልባት እኮ ሆዷን እየቆረጣት ይሆናል። እሷ ቀብጣ ነው፣ ዝም ማለት አይቀርም። ምኑ ነው ቃ ትቀብጣለች? እስኪ ግንባሯ እንዳብሳት። እንደው ትኩሳት አላት ይሆን? አረ የላትም። እንጥላ ወርዶስ እንደሆን እስኪ ሌላ ክፈተ በቀደም ለእናቷ ይሄ ነገር ጥሩ አይደለም ይቆረጥ ብላት አልሰማለች። እኔ ብዙ ልጅ አሳድጌ አውቃለሁ፣ እንደዚህ እንጥሎ የረዘመ ልጅ አላየሁም ብላ አልሰማ ብላ ይኸው ሕፃኗ ጠዋት ማታ በለቅሶ ስትሰነጠቅ ትውላለች። እኔ ልጅ አለቃቀሱን አይቼ ነው አይቼንም የማቀው አልኩህ። እሺ እማማ ጥፎልቅ እሺ ነው እንጥሎ ይቆረጥ፣ አረ ሂዱ ማለት ነው። ለመሆኑ ምን ትበላለች ሕፃኗ? ደግ ደግ። እንግዲህ ቆይ ቆይ፣ እናቷ ከታመነች ሰርቼ እንዳመጣላት እግዚአብሔር ስጥልን። ማማ ጥፌ፣ እንዴ ገና ምግብ እኳ አልጀመረችም። ምግብ አልጀመረችም? ስንት ወሯ ነው? ስምንት ወሯ ነው፣ ገና ናት። ኧረ ዘጠኝ ወሯ አልፏት፣ ለጅማ በስምንት ወሩ ምግብ ያልጀመረ ምኑን ጤና ይሆናል? እሺ በቃ ትጀምራለች። ስራ ይዣለው፣ ስራ ስራ ካለብህማ፣ ሥራ እናቷም፣ ከታመመች ልጅቷን ለሚስጥ ጎረቤት። ታዲያ ለመቼ ነው? ይችም የእግዚአብሔር ፍጡር እንዲህ ስታለቅስ ዝም ማለት ጥሩ አይደለም። ሌሎቹን ጎረቤቶችም እንቅልፍ ማንሳት ነው። እሺ፣ ልብሷን አልብሼ አመጣላታለሁ። አምጣ፣ አምጣት። እዚህ በር ላይ ቆሻሻ ትጣሉ ብላል። ሰማላችሁ አይደለም? መጣው፣ መጣው። ማማ፣ ልጅቷን ይዤ ስመጣ እንነጋገራለን። ድሮስ ቆሻሻን የሚያክል ነገር በራፌ ላይ ወርውራችሁ መቼ እንዲህ በቀላሉ እንላቀቃለን? ተከራያችሁት እንጂ ገዛችሁት መሰላችሁ? ቤቴን ስታወድሙት ዝም ብዬ የማያችሁ ማነህ? ባህሩ ባህሩ፣ ብቅ በል! አንድ ይሄንን ቆሻሻ ማን ነው እዚህ የጣለው? እንዲህ ናትና ጥፎርቅ፣ አንተ ባህሩ ሰፈሩን እንደዚህ የቆሻሻ ባህር ካስመሰልከው በኋላ በርህን ቀርጥመህ የምትተኛው ማን እንዲጠርግልህ ነው? እግዚአብሔር ባህር እኮ የለም በጠዋት ነው የሚወጣው። እኛውን ን ያለ ነው እንግዲህ በነገር ሊያንገበግብ ምን አለበት በእንደዚህ አይነት ቀን እንኳን የሚናገሩበት ምክንያት ባትሰጫቸው። አንቺ ነሽ በራፉ ላይ ቆሻሻ የደፋሽ? በል የሳቸው አንሰው ደግሞ አንተም እንዳትጀምረኝ። እንዴ፣ መቀበል አይፈልጉም እንጂ የራሳቸው ውሻ ነው ሌሊት የቆሻሻውን ማዳበሪያ እየጎተተ ግቢ ላይ እንደፈንዲሻ የሚበትነው። በሌሊት እየተነሳው ግቢ የምጠርገው ወድጄ እንዳይመስልሽ የእሳቸውን አፈርቼ ነው። ርሜን ዛሬ ተኝቼ ባረፍድ አይደለም እንዴ? በቁጣ ወደ እናንተ ይዞሩት። አየህልኝ አይደል ግን እነማንን ችዬ እንደምል። በልሽ ልጅቷን አቀበለች። አሁን በኢትዮጵያ ሰዓት አቆጣጠር ከጠዋቱ አንድ ሰዓት ሆኗል። አንድ ሰዓት ገና ትራንስፖርት አለ። በዛ ላይ የምሄድበትን መስሪያ ቤት አላውቀው ገና ተፈልጎ። ምን አይነት ቀን ማን ነው ማን ነው ብለን ማን እኔ ነኝ ብለን ጠቢቡ ነኝ እንደምን አደርሽ ደህና ነኝ ምነው እረፍዷል እኮ ለምን ሱቅ አልከፈትሽም የኔ ወንድም ተቆጣጠር ብሎ የቀጠረሁልህ እንዴ በፈለግኩት ሰዓት ከፍቼ በአሰኛዬ ሰዓት ብዘጓንት ምን አገባ ምንም አያገባኝም እኮ በቃ ሂዷ መስኮቹ ዝግ ከሆነ ሱቁ አልተከፈተም ማለት መሆኑ አይገባህም እዚህ ሰፈር ያለኛ ሱቅ አላየህም እንዴ ደንበኛ አያያዛችሁ ጥሩ ባይሆንም እናንተ ያላችሁን እቃ ሌላ ሱቅ ለማግኘት አስቸጋሪ ነው። ወድጅ አይደለም አትቀልድ ባክ። ገና ቁርሴን አልበላሁም ከአንድ ሰዓት በኋላ ተመለስ። አረ ተሰልፈናል። ምን ቆይ ማሙሽ ሊከፈት ነው ትንሽ ታገሳ። አየሽ፣ ያሁል ጊዜ እየመጣ ሲጋራ የሚገሳልሽ ልጅ ተስፋ ቆርጦ ሌላ ሱቅ ሄደ። እግዜር የከፈተውን ጉሮሮ ሳይዘጋው አያድርም ሲባል አልሰማህም? ለኔ ያለው እንጀራ ይሻግት ይሆናል እንጂ ማንም አይበላውም። ብዙ ሰው ከጠዋት ጀምሮ መጥቷል። ሱቁ በመዘጋቱ ብቻ ትኩስ እንጀራ አምልጦሻል። ወሬኛ፣ አትከፍቺም? ምን አገባ? እሱማ ምን ያገባኛል? እንትን ፈልጌ ነው። እሺ፣ ምን? የተለመደውን እጭ። ለአምሳ ሳንቲም ብዬማ አልከፍትም። የለም በእናት አፌ፣ መገንጠሉ ነው። ሌላ ቦታ ሄደ ግዛ። በእናት ለአምሳ ሳንቲም አስቲካ ብዬ ታክሲ ተሳፍሬ ይሄድ እዚህ ሰፈር በቅርቡ ሱቅ ስለሌለ እንጂ ማንም አይለማመጥሽም ነበር። እሺ እኔ የምለው ትናንት ማታ አይደለም እንዴ አንድ ፓኬት ማስቲካ የገዛኸው? እየቆረጥ እየቆጠብ አትበላም ነበር? የምን በጠዋት የሰውን እንቅልፍ መንሳት ነው ራስሽ። በቀን አንድ ፓኬት ሲጋራ ከማጨስ አንድ ፓኬት ማስቲካ መጨረስ ይሻላል። ተይለም፣ ደግሞ አንቺ ምን አገባሽ ነጋዴ ነሽ? የተጠየቅሽውን በደስታ ማቅረብ ነው ያለብሽ እንጂ ከምን ጨረሳችሁት፣ እየቆረጣችሁ አትበሉም ወይ እያልሽ እንድታፋጥቂ ማን ስልጣን ሰጠሽ? እሱማ ማን ስልጣን ይሰጠኛል ቤተሰቦች ምን ገዝቶ ነበር እያሉ? ሳልፈልግ የሱቁን ሂሳብ ከሚያወራርዱ ብዬ ነው እንጂ ምን አገባቸው ምንስ ብገዛ። እና ሲጋራ አትሽጭለት የሚለው ትዕዛዝ ከየት የመጣ መሰለ ታዲያ? እሱ እነሱ አዘዙም አላዘዙም ለማቆም ስለወሰንኩ ነው። አንተ ምን ጎደለብኝ ብለህ ሲጋራ ታቆማለህ? አንተ ለራስህ አትረባ አትለማ። ውጭ ያሉት እህቶች እየሰሩ በሚልኩት ዶላር ያለ ሀሳብ ብለ፣ ጠጣ፣ አጭስ እንጂ ምን ጎደለብኝ ብለህ ሲጋራ ትተዋለህ? ምን እንደሚጎልብኝ ማ ታውቂያለሽ? ለአንቺ ስል ማጭስ እንደተኩማ ሳምረሽ ታውቂያለሽ፣ ወሬኛ ከዚህ ዞር ስትል እንኳን ሲጀራ ማጨስ ሰብል ብታለ ማስየት ያለው እስንም አሳምረች ታውቂያለሽ። ለእርሻ የሚሆን ጉልበትም ሞራልም የለኝም። ሰው ሱቅ በር ላይ ተጎልቶ ለመዋል ግን አቅማለሁ። ማንም ሰው ያለ ምክንያት ምንም ማላገኝ ሱሬ ከመቀመጫ ማለቅ የሚያቆመው ያንቺን እሽታ ሳገኝ ብቻ ነው። ምን ሀሳብ አለብህ አልኩ እኮ እህቶችህ ከሰንደይ ማርኬት የጅንስ አይነት ይልኩልሃል። ሱሪ ቢያልቅ አንተን ምን ያሳስበሃል? ገንዘብ አላወጣህበት። እንደፈለግሽ ተናገድ፣ እንደፈለግሽ እኔ እንደውም የወደድኩት ይሄን ሙጪ ምላስሽን ሳይሆን አይቀርም። አንድ ቀን እኔም መሳደብ ብታቆሚ እንደ ሲጋራው ምትክ የምፈልግብሽ ይመስለኛል። ምን አባክ ምን አባክ አልክ አንተ ስታይ ስራፈት ፈታ አውደላ ይመስላል የማንንም ስራ አጥቦ ዘኔ ፍቅር ጥያቄ የምቀበል ሱቁ ተከፈተ ማለት ነው እንዴ? ከፈታ አድርጊውና የዕለቱን የስድብ ስራሽን ጀምር። እስቲ አንድ ስድብ የኔ ደሞ ልንገርሽ። ማንም ሰው የማይወደውን ሰው እንዲህ ጥንብርኩሱን እያወጣ ያወጣ አይደለም፣ ስለምታናድደኝ ነው። ለምን አናደድሻለሁ? ምንሽ እሽ ነው? በየትኛው የሱቅሽ ደንበኛ ላይ እንዴት እንጨረጨረ? እንዳንተ ስራፈት አቃጣይ ባይኖርስ? አዎ ፍቅር ሲይዝ ወይ በንዴት ወይ በአዘኔታ ነው ይባላል። ለእኔ ያለሽ ፍቅር ነው እንዲ የሚያናድድሽ። እንደምትፈልጊው እንደሆነልሽ እያረምሽ ነው ብዬ እተዋለሁ፣ አይከፋኝ። ለምሳሌ ሲጋራ ለአንቺ ስል ትቻለሁ። አሁን ደግሞ ምን ልተውልሽ? ልብስ ልተውልሽ? መብላት ልተውልሽ? መራመር ላቆምልሽ? መተንፈስ ላቆምልሽ? ምን ልተውልሽ? ውልቅልቅልቅልቅ ልበድ ረሃቁቴ ልሁን ለአንቺ ስል ብቁ አፍቃሪ መሆኑ መቼ ነው ላንቺ? ይህንን ማስቲካ ይዘ ከፊት ስትጠፋ ይህንን አልፈልግም፣ እንደ ማዲን ተጣጣለ ያውል። ኡፍ ቢያንስ ይህንን እስክትጨርስ ነው ሙፎይ ብዬሽ ልስራበት። አንድ ብቻ ነው የሚፈልገው፣ ለአንድ ብቻ የሚሆኑ ሳንቲም ነው በኪስ ያለ። ወሰደው የኔ ግብዣ ነው። እሱን ሳትጨርስ ግን ወደዚህ ዝር እንዳት። ኧረ እባክሽ ማን ስለሆነሽ ነው እኔንም የምትጋብዥ? ባይሆን ወደፊት እራት ስጋብዝሽ አትክፈይ። ይያላክ ድርድርሽ በያዥ በል እባክህ ዞር አይዚ እንዴ ብሌን ነገር ተቀበይ። ብሌን ተቀበይ። አንቺ ማን ይሞላልሻል? እሺ በቃ በኋላ ታምጣለች። አንቺ ማን አለሽ? ለአንቺስ በኋላ ተመልሽልኝ። ወይ ጉዴ! እሺ ለምንድን ነው የምትቀመጠው? ሂድልኝ፣ በእናትህ ጠቢቡ። እና ማስቲካውን እቤት ሄደህ አትበላ። እንደ እቤት የምበላው አጣሁ ማስቲካ የምበላው። እሺ ሀገር ከተማ እየጎበኛ አጣጥመው። ወይ ደግሞ እዛ ጋር በቃ ቆመ መብላት ነው። እስቲ አንድ ጊዜ ተይናኝቅበት። ቢያንስ አንድ ሰዓት እኮ ነው ብቀመጥ። ጠቢው በእናት በእናት ገበያ አትዝጋብኝ። አንተ እዚህ ጋር ስትቆም ሰዎች የረበሹን እየመሰላቸው መግዛቱን እንደሚተዉት አታውቅም? ዞር በል ቤቱ ሰው ነው ደግሞ ሰው ላለመረበሽ ብሎ መግዛቱን የሚተው እንደውም የሚገዛ ነገር ሳይኖራቸው ምን እንደምናወራ ለመስማት ነው። ሰማኒያ ፐርሰንት የሚሆነው ሰው የሚመጣው ገበያ እየጠራውልሽ ነው ቢገባሽ። ወሬኛ ወሬማ፣ አንደኛ ነው። ማስቲካህን እያላመጥኩ። ሱቁን ጠብቅሽ፣ ቁርሴን በልቼ ልምጣ። ታምኛለሽ ማለት ነው? ለምን፣ እቃ ቢጠፋ ይሳብ ቢጎድል፣ አንዲት ነገር ብትጎድል አካልህን ነው የማጎድልልህ። የማን ሱቅ መሰለ? ከጥሩወርቅ ቤት ስንጥር ጠፍታ በሰላም የምትኖር መስለ ማዘን አትሰማም። ስትጣላ ቆሻሻ ጣላችሁ ብላ ቅድም የጀመረች ምክር ከስድብ እየቀላቀለች ትጮሃለች። አንቺ ጥዬው በይ ወይ በይ አለብኝ እንዴ? ምን አደርጋለሁ? እኔ መሄድ ነው። ጉ በደህና ነው ብለኝ፣ ምን ነው ሱቅ ከሰው ጋር ስጣይ ሰማው ልበል። አይ ምን ባክሽ አንዱ ላይ አጭበረብሬ የሚፈልጉ ማንቁርቱን ይዤ ተቀበልኩት። አንቺ ታመሻል ተብሏል ነበር፣ ምንሽን ነው? ደህና ነኝ። ትንሽ ራሴን ነበር ትቶኛል። ልጄ ልውስድ ቤት ብመጣ ሰው የለም። እማዬ እንዳትቀሰቅስሽ ብላ እኔ ደግሞ የሱቁ ስራ ፋታ የሚሰጥ ስላልሆነ ሆነ የሚይዛት የለም ብላ አዝላት ድር ስብሰባ በሳባ ሄዳለች። ምን አዝለዋት ምን አለበት? ምን ትሆናለች ብለሽ ነው? እማዬ እኮ የዚህን ሰፈር ልጆች ሁሉ አዝላ ያሳደገች የመንደሩ ናት ናት። ምን አለ ቢነግሩኝ በእናትሽ አሞሻል ብላ ነዋ ምኑን ያሳሰበሽ አንቺ አባቷ ከመጣ ይገለኛል ሆን ብዬ ካጠገቤ ለአረቃት በመሄዷ የተስማማው ነው የሚመስለው እራሱ አይደለም እንዳምጥቶ የሰጣት ደግሞ ቢሆንስ እማዬ ምን ታደርጋታለች ያላየችውን ምግብ አብልታ እና አጥባ ስለያዘችለት ነው አልገባሽም ጠዋት በእሷ ምክንያት ያልተስማማንበት ጉዳይ ስለነበር ይህን ስበብ አድርጎ ይጣላኛል ምንድነው ግን መረጧት ማታ የሚያጨቃጭቃችሁ ዝም ብሎ ነው ባክሽ ይቀናል እንዴ በማን ይቀናል እኔ እንደሆነ ከቤት አልወጣ በልጅ አስሮኝ የት ትወጣለች ብሎ ይቀናል ብለሽ ነው እኔ መቼም እንዳንዳንዶቹ ወንዶች የተለየሱ ስም ክፉ አመልም አላየሁበትም ውጭ ኖሮ የመጣ ሲሆልሽ ጥቅሙ ይሄ ነው መቼም በሰለጠነ ሀገር ከሰለጠኑ ህዝቦች ጋር ኖሮ ያልሰለጠነ ባል ሊሆን አይችልም ችግሩ እሱ ነው ጣየሽ፣ ኃይሉ ረጅም አመት አሜሪካ ከተቀመጠ በኋላ እዚህ ሀገሬ ላይ ደግሞ ለስራ ብሎ ነበር የመጣው። ኢንቨስተር ነው በኛ። ኢንቨስተር ጥሩ ነው ታዲያ። እኔ እኮ ሳምሶናይት እያዘ ሲወጣና ሲገባ ይገርመኝ ነበር። ከውጭ የመጡ ሰዎች የያዙትን ለሰው አሸክመው በቁምጣና በቲሸርት ሲዝናኑ ነው የማቀውን። እዚህ ሀገር ላይ ቢሰራ አዋጭ ይሆናል ብሎ ያሰበውን ስራ ሀሳብ ይዞ ነው የመጣው። እና ምን እያደረገ ነው አሁን? በገንዘብና በቴክኒክ ይሁን የሚያግዘው ሰው ማለት ባለሀብት ነገር ይፈልጋል። ገንዘብ ሳይዝ ነው እንዴ መጣው? ለዚህ ስራ የሚሆነው ብር አንቺ እንደምታስቢው ትንሽና በሻንጣ ጠልጠል ተደርጎ የሚመጣ አይደለም። መቼም ለመነሻ የሚሆን ገንዘብ አያጣ። እንደምታስቢው አይደለም እንዳልኩሽ እሱ አሁን ያለው ካፒታል ሊያሰራኝ ይችላል ብሎ ያስበው ሀሳቡን ብቻ ነው እንዴ ምህረት? ሀሳብማ፣ ሁሉም ሰው እኮ አለው። ሀሳቡን ወደ ገንዘብ ሊለውጥበት የሚችልበት መነሻ ገንዘብ ሰራ ሰራ አድርጎ ካልመጣ ምን ዋጋ አለው? ብለች ነው እግዚ ያበረቃል እንግዲህ። ብዙ ይቆያል እንደዚህ እሱ እኔም አላወቅኩም። አብሯችሁ አይደለም የምትሄዱት? ገና ከዚህ ሄዶ የግብዣ ወረቀት ልኮ ብቻ ፕሮሰሱ መቼ እንደሆነ አላውቅም። ከዚህ በፊት እሱ ጋር ሄደሽ አታውቂም? አልሄድኩም። ገና ወደፊት እያሰብን ነው። ቤቢሹን እዚህ ሀገር ነው የወለድኳት። እንዳትም ብቻ እዚህ ነው የወለድኳት። እዚህ ሀገር? አዎ እዚህ ሀገር፣ እዚህ ሽሮ ሜዳ አካባቢ። ለመሆኑ ኃይሉ አሜሪካ ስንት አመት ኖሯል? ከአስር አመት በላይ። ቤቢሹ የተረገዘችው ኃይሉ ለሚሌኒየም ወደ ሀገሩ የመጣ ጊዜ ነው። እና እርጉዝ መሆንሽን ሲያውቅ ለምን አልወሰደሽም አሜሪካ? መውለድ ምን ማለት እንደሆነ አያውቅም። ያለ ልፋት ዜግነት ተገኘ ማለት እኮ ነው። እስኪ በእናትሽ ተይኝ፣ በጣም ተሞኛችሁ። እኔ እኮ ሳያችሁ ረጅም አመት በትዳር የቆያችሁ ነበር የምትመስሉኝ። በአድ ላይ ነው እንጂ እኔና ኃይሉ የፍቅር ግንኙነት የጀመርነው እሱ አሜሪካ ከመሄዱ በፊት ነበር። ወይሱ መጥቶ ወይኔ ሄጄ ተጋብተን እንኖራለን ብለን ስለምናስብ ያን ያህል አመት በታማኝነት ጠብቀዋል። ይኸው እሱ እዚህ መጥቶ ተጋባችሁ አይደል? የጠበቅኩት ስሄድ የላኩት ኃይሉ ተመልሶ ይመጣል ብዬ አይደለማ ሳይለወጥ እንደነበረ የግልሽ ማድረግሽ ታዲያ አያስደስትሽም? ሲሄድ ባዶ ኪሱን፣ ሲመጣ ባዶ ኪሱን። እንዴ፣ የባዶ ኪስ የባዶ ኪስ በድህነት የዚህ በወልድ ኖሮ ይህኔ ወይ አስር ወይ አስራ አምስት አመት ልጅ ሊኖረኝ ነበር። ይኸውልሽ ይሄ ይሄ ነው ራሴን የሚያሳምመኝ ምህረት። አለማ በድሽም፣ አንቺ ሆነሽ አዎ፣ እኔ ሆኜ ነው። ብቻ መጸለይ ነው። እጸለያለሁ እኮ እውነት። እኔም እንደ ሰው የሚሰማ ፈጣሪ ካለኝ አንድ ቀን ይሰማኛል አሜሪካንን ሳያሳይ እንዳይገለኝ ወይ እንዳያሳብደኝ እጸልያለሁ። ስማ እንጂ ኃይሉ! አቤት፣ እያናገርኩ እኮ ነው። ምን አድርግ ነው ምት ምህረት፣ የሄድክበት ተሳካልህ ወይ? አንተን አደለም እንዴ የማናግረው? ምን አሉ ሌላ ስራ፣ ሌላ ሀሳብ፣ ሌላ ጊዜ የሚፈልግ ሌላ ሌላ ሌላ። ፕሮፖዛሉን አቀረብክ? ወረቀት ላይ የሰራውትን ዲዛይን ማሳየቻችኋለሁ እና አልወደዱትም፣ አላመኑበትም። ምኑን ወደ ተግባር ለመለወጥ መቻሉ። ይሄ የአልጋ ምርት ቢመረት ሰው ሊገዛው እንደሚችል እርግጠኛ መሆን አልቻሉ። በምን አወቁ? መሸጥ አለመቻሉ። እንግዲህ ገንዘቡን የሚያወጡት እነሱ ናቸው። ምን ታድርጊዋለሽ? ሀሳቡ ያለው እኔ ጋር ነው እርግጠኛ የሆንኩትም እኔ ብቻ ይሄ አልጋ በአልጋ ፕሮጀክት ኢትዮጵያ ውስጥ ቢሰራ ብዙ ጥቅም እንዳለው አዲስ የፈጠራ ስራ መሆኑን ጭምር እንዴት አልተረዱም? እኔንም ግራ የገባኝ እሱ በትክክል ምን እንዳሉ ንገረኝ ፕሮጀክቱን ተቀብለውታል አልተቀበሉትም እኔ ለመጀመሪያ ጊዜ የአልጋ በአልጋ ፕሮጀክትን ለሰው ሳስረዳ ለምን እንደሆነ አይገባኝም ይስቃሉ ከዛ ለምን የፈጠራ ባለቤትነት ማረጋገጫ አታወጣም ይሉኛል። ኮፒራይት የሚባል ነገር አለ አሉ። እዚህ ሀገር የተነፈስከው ሁሉ ይሰረቃል አሉኝ። ምንም አልገባኝም። ፓተንት ራይት የት እንደሚሰጥ ልንጠቁም እንችላለን ብለው ስልክ ቁጥርም አድራሻም ሰጡኝ። ምናልባት የባለቤትነት ማረጋገጫ ካለ ሊሰሩት ሊከፍሉ ይችል አላል ይ ለተወሰነ ጊዜ ካጠገባቸው ዞር እንድልላቸው ሳይሆን አይቀርም ይሄ ሂደት ምን ያህል ጊዜ እንደሚወስድስ በምን አውቃለሁ? እዚሁ ቀልጠን መቅረታችን እኮ ነው። ዲና ምንድን ነው የሚሻለው? አንድ እድል እንስጥና የምርቱን ውጤታማ የመሆን አቅም አሳየን ብለውኛል። ምን ማለት ነው? እነሱ ማርኬት አሳስመንት ነው ያሉት። አንድ ምርት ከማምረትሽ በፊት በገበያ ያለውን ተፈላጊነት የምታጠኝበት የቅድሚያ ስራ ነገር ነው። እና ቤት ከቤት እየዞርክ አልጋ ቢመረትላችሁ ትገዛላችሁ እያልክ ጠይቅ ነው። ለምን አልጠይቅም? ድፍን አዲስ አበባን እኮ መዞር ላይ ጠበቅብኝ ይችላል። ለማሳያል ከጎረቤቶቻችን መጀመር ይችላል። እኔ ይሄን ቁጭ ብዬ ያለኝ አማራጭ ግን ይሄ ብቻ ነው። የዚህ ነገር ማብቂያ ነው ናፈቀኝ። ምንም ነገር አልጋ በአልጋ የሆነ የለም። ያንተ አልጋ በአልጋ ፕሮጀክት ምንም እውን የሚሆን አይደለም። እውን ይሆናል። መቼ? ነብይ አይደለውም እኔ። እሱም በምን አውቃለሁ። ብቻ አንድ ቀን ይሄ ፈጠራዬ እውቅናና ተፈላጊነት ያገኛል። ያኔ እኔ በህይወት ባልኖርም እንኳን ስሜ ከመቃብር በላይ ይውላል። ያ ከመሆኑ በፊት ግን ሁላችንም ተያይዘን መቃብር እንዳንኖር ድዳ። ባክሽን ባክሽን፣ የውጩ ሳያንሰኝ አንቺም ተስፋ የሚያስቆርጥ ንግግር አትናገሪ። እኔ ገና ተስፋ አልቆረጥኩም፣ ተስፋ አልቆርጥምም። አንድ ብር ብትኖረኝ በዛች አንድ ብር አውቶቡስ ተሳፍሬ ለሀገር ያሰብኩትን አዲስ የአልጋ ሀሳብ ተቀብሎ ሊያመርትልኝ የሚፈልግ ሰው ፍለጋ እሄድባታል። አታስቢ። የያሰብኩት አልጋ ተሰርቶ ሳናይ ሞት አይቀድምም። ግን ያው እስከዛ በትግስት መጠበቅ አለበት። እድሜም በሙሉ በጥበቅ አንድ ገፋ ማን የፈረደብኝ? ብዙ በጠበቅሽ ቁጥር አንቺ ለእኔ ያለሽን ፍቅር ጽናት ነው የሚያረጋግጥልኝ። ትንሽ ጊዜ ብቻ ታቅሽ። ራስ ምታቴ ሊነሳብኝ ነው። ስለዚህ ጉዳይ በአሰብኩ ቁጥር ጭው ነው የሚልብኝ። ግን ቤቱ ምን ነው ጭራ አለ ቤቢሹን እስካሁን አላመጣሻትም። እማማ ጥፎር ቃዝሏት የእድር ስብሰባ አለ ብለው ሄደዋል አሉ። ሴትዮ እንደፎከሩት እንጥሏን ያስቆርጧት ይሆን እንዴ? እንዴት ያለ ወላጆቿ ፈቃድ እንኳን እንጥሏን አንድ ዘለላ ጸጉር ከላዋ ላይ መንቀል አይችሉ። ድምጿ ግን እየተሰማኝ ነው ልበል። ጠዋት በቆሻሻ ተናግረውኝ ተናድጄ ስለመለስኩላቸው በእንዲህ ያደርጉት ይሆናልኩ። እኔ ይህን ሴትዮ አላምናቸው። አረ ያለቀሰች ነው እንጥሏል ቤቢሹ፣ ወይኔ ልጄ። ምን አለ አርፍ ያንቺንም ስጠብቅ ብል ቤቢሹ። ዝንቤ ያደዛ አሁን የተበደለች አትመስልም። የቤቷ በርጋ ስትደርስ ላንቃዋን የምታላቀቅብኝ ባጎረስኩ ጣቴን ተነከስኳሉ። ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።